ነገ እኔ አመሰግናለሁ። ብቻ ነገ እፈልግሻለሁ፣ በሰላም ነገ እንድትገኝልኝ። መልካም ጥፋተኛ ነኝ ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ጋይዝ እንዴት ናችሁ? ሰላም ነው ወይ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዙ ይበል። እንዴት አላችሁ? ሰላም ናችሁ ወይ? ስራ እንዴት ይዟችኋል? እንዲሁም ደግሞ ስለምታበረታቱኝ እጅጉን በጣም አመሰግናለሁ። አላህ ይስጥልኝ። ጀዛኩሙላሁ ኸይረን። ያው የሚሰራን ሰው ማበረታታት የሚሰራ ሰው ጋር መስራት ከሚሰራ ሰው ጋር መሆን ጥሩ ነገር ነው ይጠቅማል አይጎዳም ማለት ነው ሀባይፍ ለማናቸውም እጅጉን አመሰግናለሁ ጀዛኩም ላሁ ኸይረን አላህ ስራ ላጣውም ስራ ይስጠው ማለት ነው በነገራችን ላይ ያው ሰሞኑን እኔ የለሁም ከዲያታ ውጭ ናይ ቪዲዮም አልሰራም ያው መዲያም ተሳፈርኩ ብላይ ነበር ናይ ተመለሽ ብላኛለች ተመልሼ አሁን በር ላይ ነኝ ቤትም አልገባሁ ገና ማለት ያው ገብቻለሁ አስገብታ ሄድ ያለች እነሱ አልመጡም። ከመንጣታቸው በፊት ነው ሁልጊዜ የሚሄደው። ግን በር ላይ አስገብታኛለች። ለምንድን ነው በር ላይ ገብቼ ቁጭ የምለው? እንዲ ስራዬን እምሰራለሁ በዚያ ወይ ንጹህ ነው ግን ቤቱ ገብቼ የሚሸቃቅ ያው ታቃላችሁ የአረብ ቤት ወጣት አሉ ያው፣ ዝግትግትግት ስለሚደረግ መብራቱ ምናምን ምናምን ምናምን ሁሉ እሱ እሱን ለማብራት ይመስለኛል ቶሎ ቀርመሽ እጃ ያለችው ልታዊ ነው ብዬ ፈርቼ ነበር። እንደው ሌሎቹ ሳያገኙን የህጅ ተደረቤ እንዴት ነው የሚሆነው ብዬ አስቤ ነበር። ነገር ግን ያው አላህ ለሌሎችም አላህ ስብን ታላ ይርዝቃቸው እሱ ስለማያልቅበት ማለት ነው። በዚሁ አጋጣሚ እስኪ እንደው ጅዳ ያላችሁ የኢትዮቱብ ተከታታዮች ከታታዮች እስቲ ስራ ፈልጉ እንደው በአላህ ማለት ነው። እና የመጣሁበት ነገር ደግሞ እንግዲህ እስክሪንሹ ላይ እንደምታዩት እስቲ እኔም እንዲሁ ግን አንዳንድ ልበላቸው አንዳንድ ነገር ልበላቸው። እነዚህ ሰዎች ቆይ ተጫረሱ እኮ እኝኝኝኝኝ እንዴ! ክረምት ዝናብ ያላል ይሄ ሐምሌ ይሄ ማነው? ይሄ ታስታውሱ ከሆነ መቼም እኛ እንረሳዋለን ብዬ አላስብም። ይሄ በክረምት ልክ ሐምሌ ያልቆ ነሐሴ ላይ የሚገባው አለ እኮ ዝናብ ምናምን ተሟለች ሟለች እኝ የሚል ዝናብ አላሌለ ታውቃላችሁ። መቼም ገጠር ያላችሁ ሰዎች፣ ገጠር የገበሬ ልጆች ምናምን ይሄን ነገር ታውቃላችሁ። ሰ እንደዛ እነዚህ የዩቱብ ሰዎች እኝ ይሉብናል። በቃ እኛ እኝኝ እኮ ሰለችን ሰለቸን የናስ ሁል ጊዜ እኝኝኝኝኝ አይሰለቻቸውም። እንደ እነሱ ቆይ እኛም እኮ ኝኝ ተመልክተን እኮ ወይ አያስተምረን ወይ ትውልድን ሲመጡ የእኛ ትውልዶች ሲመለከቱት ይማሩበታል አይሉ ይሄ እኮ አንድ ነገር የሚታይ አንድ ይታይና፣ በቃ አንዴ ክላስ አለቀ። ትምህርት እኮ የለውም፣ ትውልድን አያስተምርም። እንዲያውም ትውልድን እያበላሸን ያለው ምን አለ አንድ አንድ ትምህርት ያለው ነገር፣ ትምህርት አዘል የሆነ ነገር ይዛችሁ ብትመጡ ምን ችግር አለው? እባካችሁ መቼም ቢያንስ ቢያንስ እስከዛሬ አንድ ሺህ ተመልካች ሳላገኝ አልቀርም። እስቲ አንድ ከአንድ ሺዎቻችሁ ይህን ፊዶ አድርሱልኝ። የእኛ የሚመጡት የእኛ እህቶች ወይም የእኛ ልጆች ምናምን ሳይሆን የእነሱም ልጆች እኮ አሉበት። ይሄን ነገር አሁን ከዚህ ኝኝኝኝ እስ እንደው ምንድነው ትምህርት ያለው እንደ ባላ ኮሜንት ላይ አስቀምጡልኝ። ስሙላላጅ ይሄ ካፊያ ነገር አላለ እንደዛ ነው። ለምንድነው እንደዚህ የምትሆኑት? ለምንድነው አንዳንዶች ሰዎች አንዳንድ ሰዎች በሰው ህይወት የምትገቡት አውቃለሁ። እንደዚህ ስትሆኑ ተመልካች እንደሚኖር ሰውኮ ድሮም ሰው ችግር ውስጥ ሲገባ ነው ሰው ደስ የሚለው ያለው ወጣት ማን ነበረ እስኪ እምታውቁት እኔ አውቀዋለሁ የምታውቁት ሰዎች ኮሜንት አድርጉልኝ። እኔ በደንብ አውቀዋለሁ። ባይዘወይ አናቀው ማነው? ንገሪን ከሆነ ጽፍላችኋለሁ ሰው ችግር ውስጥ ሲገባ መሰለኝ እንደ ሰው ደስ የሚለው ማለት ነው። በነገራችን ላይ የሚመክር ጠፍቷል፣ የለም ግን ያንን ነገር ድሌት ያደረጉና ይሄኛውን ነው የሚጠቀሙት፣ ይሄኛውን ጎን ማለት ነው። እና አሁን እኔ እያወራሁ ያለሁት ስለ የነበረው ስለ ብሩኬና ስለ ሀይሜ የነበረ ግን፣ እንዲሁ እስከ መቼ እንዲሁ፣ መቼ ነው ትልቅ የሚሆኑት? መቼ ነው ሁልጊዜ ልጆች ጥጃ ለነገሩ በእነሱ አልፈርድም። እየመጡ በመካከላቸው እየገቡባቸው ነው። እየመጡ አላደስ ስለሚያምሩ ልጆች ስለሆኑ ያምራሉ። መተው መካከል ጥልቅ ይሉባቸዋል። ጥልቅ የምትሉ ሰዎች አትጠቀሙ። ቆይታ ያላችሁ ወዲያቂ ናችሁ እናንተ ማለት ነው። ጥልቅ የምትሉ ሰዎች በየትኛው መንገድ ብታቆሙ ጥሩ ነው። አንዲስ ተመልካች አለ። አድርሱላቸው ይስሙት ማለት ነው። ጥልቅ የምትሉ ሰዎች አቁሙ። እናንተ ናችሁ እያጣላችኋቸው ያላችሁት። ከዚህ በፊትም ተጣልተው ነበር። አይን አይጣሉም ተጣልተው አይቀሩም፣ ይታረቃሉ። ግን በዚህ ክፍተት መካከል እነሱን ጻጻት ውስጥ ትከቷቸዋላችሁ። ይሄ እህትነት ምክሬ ነው የተመልካች ምክሬ ነው። ከዚያ በመቀጠል ደግሞ ወዲህ ወዲህ፣ ነባ ነባ፣ በቅርብ ወዴቱ ባለም የመጣች ናት ነባ በጣም ደስ የምትል ልጅ እስካሁን ዩቱብ ላይ መታ ያልተቀያየረች እንዲህ ዝም ብላ መንቀር መንቀር ያላለች ልጅ ናት። እንዲያው እንዲህ ዝሁ በቀጠለች ባተመነቃቀረች። አረ ኢትዮብ የማይሰራው ነገር የለም እናቴ። ይሁ ለማናቸውም እስከምትመነቃቀር እኔ ወዲያት አለሁ። ከዛ በኋላ ይቀራል ማለት ነው። እና ዛሬ ያው በፊት አሁን ጋር ስትሰራ ነበረ። አሁን ፈኪ መጣች ብሎ ዞር አድርጎ ጥሏት ነበር። ዛሬ ደግሞ ከሆነ ጊዜ በኋላ እንትና ጋራ ማን ነበር ስማቸው? አያያዘኝ ኢብሮ ነው ኢብራሂም ነው የሚባለው እሱ ጋር ተሰራ ነበርና እየሰሩ ነበር። ደህና አሪፉ ነው ነበር ዲሙ። እንደው እኔ የሚገርመኝ ነገር ማለት ነው ጋይዝ፣ የሆነ ድንገት በቃ ድንገት ጥብቅ የሚሉት ነገር እንዴት ነው የሚችሉበት? እባካችሁ የሆነ እንዳደ ጥብቅ ከዛ በኋላ ሲለያዩም ወዲያ ወዲህ ወዲያ ወዲህ ወዲያ ለማናቸውም ያው ደብሯት በአመት ባሉ ከፍቷት በቃ ከሰው ጋር መሆን አለብኝ፣ ተጎድታለች እንዴ እኔ አልፎባታል፣ በጣም አልቅሳለች ብላ ምክር ፈልጋ ወዴ ሶፊያ ዘንድ አምርታ ነበረ። እንግዲህ ጥሩ ጥሩ ምክር እንደሰጠቻት ተስፋ አደርጋለሁ ጥሩ ጓደኛም እንደምትሆናት ተስፋ እናደርጋለን። በኮሜንት አበረታቷት። አዎ፣ ሴትን አበረታቱ። ጥሩ ነው። ሴት ልጅ ስትበረታታ ትጠናክራለች። በተለይ ደግሞ እንደዚህ የራስሽ ጉዳይ ብሎ ወሯት ሲሄድ ማለት ነው ማበረታታት አለብን። አዎ፣ ሴት ነን። በልጆቻችን እንደዚህ ሊደርስ ይችላል። አላውቅም ብቻ ሴት በሴት አይፈርድም ይባላል፣ አይደለ? ስለዚህ ይሄው እንትና ማለት ነው። ተውፊቅ ወሯት ቢሄድ ሶፊያ ታንገድ ግድ ያቁማለች በእኛው ማለት ነው። ስለዚህ እችንም ገድ። ሌላው ነገር ደግሞ እንግዲህ ያው ስማይጠር እንትን ብላ ማለት ነው። ወጣሁኝ። ለማናቸውም ተውፊቅ፣ ሌላው ነገር ደግሞ ተውፊቅ እና ማሪና ሰሞኑን እንዴት ነው? እየመጣጡ ነው? የለም፣ ነበር ጠፍቶ ነበር። ሲመጣም ደግሞ ማሪና ጋር ነው የሚመጣው። ነገሩ እንዴት ነው? ነገሩማ እንዲህ ነው። ነገሩ እንዲህ ነው። ከማሪና ፍቅር ይዞት እንዲሁ ቁምጥ ምጥ ምጥ ያደርገዋል ማለት ነው። እንዲሁ በቃ አላካማ የሆነ ነው ያለው። በቃ በሷ ምክንያት ይመስለኛል ለይስ የጠፋውም እናማ ዛሬ ያው የሆነ ጓደኛው ጋራ እየተመካከሉ ተመካከሩ ነበር ፍቅር እንዴት ነው የሚያደርገው እያለ ይጠይቀዋል አይ ሶፊያ ምስኪን እኔ እንግዲህ እሱን እየጠበቀች መሆን አለበት ከዛም ከዛም ጋር ዞር በሉልኛ አላገባ አላገባም ምትለያም ሲመጣ ያንላ ሲመጣ ላ ቶፊቅ እና አሁን ከማሪና ፍቅር ይዞት ነው። በጣም ደነገጠች፣ ግን ሲነግራት ማለት ነው ማሪና። ብቻ ትንሽ ዘብረቅረቅ ያለ ነገር ነው፣ መሀከል አገር ወይም ደግሞ አይደለ ነገሩ። ሲተዋጧፊ ይዘንላችሁ እንመጣለን። ለማናቸውም ለዛሬ የያዝነው ቪዲዮ ይህን ይመስላል። ሰብስክራይብ ብታደርጉ እንደስ ይለኛል ማለት ነው። ጋይስ የምር ሰብስክራይብ አድርጉ፣ የቀልዱ ቀልድ ነው። እና እንደዚህ የሆነ ሲበላሹ እኛ እረፉ ማለት አለብን ማለት ነው። ጨረሰው ገደል እንዳይገቡ ገደል ተገቡ በቃ እኛም ገደል ገባን ልጆቻችንም ገደል ገባን። ተያይዞ መተላለቅ ነው ማለት ነው የሚሆነው። ያው አብዛኛው ለፊድ ነው። ኦኬ፣ ግን እንደዛ ያንን የሚያይ ሰው ያንን የማያቅ ሰው ሲያይ ሁላችንም ገደል እንገባለን ማለት ነው። ለማናቸውም ሲሳሳቱ መገጻችሁን አታቁሙ ማለት ነው። የሚዲያም ቆሞች እኮ እኛ ብትር ማለት እኮ ነው ለነሱ ስለዚህ ይሄን ነገር ትኩረት ስጡበት ለማለት ነው። ጋይዝ እኔ አሁን በቃ እጅግ በጣም ስራዬ በዝቷል። እስከ ሶስት ቀን የሚያልቅም አይመስልም ሁኔታው ማለት ነው። እንዴት አርገቱ እንዲሄዳ ላቅም ይህን ይመስላል። ጋይዝ አበረታት ሀባይ ጀዛኩምላው ካይልን መልካም።